በዛሬ ፕሮግራሜ ብዙዎቻችሁ በጠየቃችሁኝ መሰረት ስለ ሽንት ቧንቧ ኢንፌክሽን ነው የምነግራችሁ። ከዚህ ጉዳይ ጋር በተያያዘ በተለይ ሴቶች በተደጋጋሚ ትጠይቁኛላችሁ። የሽንት ቧንቧ ኢንፌክሽን አስቸግረኝ፣ በተደጋጋሚ የሽንት ቧንቧ ኢንፌክሽን ይይዘኛል፣ ለምንድን ነው ምን ላድርግ? የሚሉ እንደዚህ አይነት ጥያቄዎች አሉ። ስለዚህ ዛሬ እስቲ የሽንት ቧንቧ ኢንፌክሽን ምንድን ነው፣ እንዴት ለሽንት ቧንቧ ኢንፌክሽን ልንጋለጥ እንችላለን፣ ምልክቶቹ፣ ሕክምናው በአጠቃላይ ምን ይመስላል የሚለውን ከዚህ ከሽንት ቧንቧ ኢንፌክሽን ጋር ተያይዞ መሰረታዊ ሐሳቦችን እናያለን ማለት ነው። አብራችሁ ይንቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ ሽር እያርጋችሁ በርካቶች ጋር እንዲደርስና ግንዛቤው እንዲኖራቸው እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። እንግዲህ የሽንት ቧንቧ ኢንፌክሽንን ስናውራ በዋናነት ስለ ሽንት ቱቦ መስመር ነው የምናወራው። አሁን የሽንት ቱቦ መስመር ኩላሊትን፣ የላይኛውን የሽንት ቱቦ መስመር፣ የሽንት ፊኛ፣ ወንዶች ላይ ደግሞ ፕሮስቴትን ጨምሮ የታችኛውን የሽንት ቱቦ መስመር እነዚህም በአጠቃላይ ያጠቃልላል። አሁን የሽንት ቧንቧ ኢንፌክሽን ከነዚህ ነገሮች ጋር በአጠቃላይ ተያይዞ የሚነሳ ነገር ነው። አሁን የሽንት ቧንቧ ኢንፌክሽን ከወንድና ከሴት ይልቅ ይሄ አሁን ክቶቹ አንዳንድ ባህሪያቶቹ ለህመሙ ያላቸው ተጋላጭነት እንደዚህ አይነት ነገሮች የመለያየት ነገር አለ። በተለይ ሁለት መሰረታዊ ነገሮች አሉ። ወንዶች ላይና ሴቶች ላይ የሽንት ቱቦ አፈጣጠሩ ተፈጥሮው እንደዚህ አይነት ነገሮች ማለት ነው። ለምሳሌ የሴቶችን ብንመለከት የሴቶች የዚህ የታችኛው የሽንት ቱቦ መስመር በጣም አጭር ነው። ይሄ በተለይ በተለይ ከብልት ከሰገራ ማውጫ ቀዳዳ ጋር የተቀራረበ ነው። በነገራችን ላይ አስተውላችሁ ከሆነ ብዙ ጊዜ የሽንት ቧንቧ ኢንፌክሽን በተለይ ከወንዶች ይልቅ ሴቶች በጣም ለእንደዚህ አይነት ችግሮች ተጋላጭ ነው። ይሄ አንደኛው ምክንያት ከዚህ ከአፈጣጠሩ ጋር ተያይዞ ነው። ይሄ የታችኛው የሽንት ቱቦ መስመር ከብልትና ከሰገራ ማውጫ ጋር እየተቀራረበ ስለሆነ ይሄ ከሽንት ከሰገራ የሚወጡ ጥቃቅን ተዋሲያን በተደጋጋሚ ወደ ሽንት ቱቦ መስመር ውስጥ የመግባት ነገሮች አሉ። በተለይ ይሄ በቀላሉ ሴቶች ለሽንት ቧንቧ ኢንፌክሽን እንዲጋለጡ ያደርጋል። በተለይ በተለይ ደግሞ ንጽህናን በአግባቡ በደንብ የማጠብቁ ከሆነ ግንኙነት ስታደርጉ ሴቶች በተለይ ጥንቃቄ ማታደርጉ ከሆነ እንደነዚህ አይነት ምክንያቶች ይብለጥ ለሽንት ቧንቧ ያላችሁ ተጋላጭነት ከፍ እንዲል ያደርጋል። ከወንድ ይልቅ ሴቶች ላይ የሽንት ቧንቧ ኢንፌክሽን ጎላ ብላ ይስተዋላል። ስለዚህ ዋና መሰረታዊ ሴቶች ላይ ለምንድን ነው የሽንት ቧንቧ ኢንፌክሽን የሚበዛው ሲባል ይሄ ትልቁ ምክንያት ነው። በወንዶች ላይ ስናየው የሽንት ቱቦ አፈጣጠር ችግር ከሌለ ሌላው ደግሞ ለምሳሌ ለሕክምና ተብሎ የሽንት ማሸኛ ቱቦ ወደ ሽንት ቱቦ ውስጥ ካልገባ እንደዚህ አይነት የሚታወቁ ምክንያቶች ከሌሉ ብዙ ጊዜ ወንዶች ላይ በተለይ በተለይ ከሃምሳ ዓመት በታች ያሉ ወንዶች ላይ የሽንት ቧንቧን በኢንፌክሽን የመጋለጥ ወይንም ደግሞ የመፈጠር እድሉ በጣም አናሳ ነው። ብዙ ጊዜ ወንዶች ላይ ከሃምሳ አመት በላይ በሚሆኑበት ጊዜ የተወሰነ ለሽንት ቧንቧ ኢንፌክሽን የመጋለጥ ነገሮች ሊኖሩ ይችላሉ። ነገር ግን በመሰረታዊነት ይሄ የሽንት ቱቦ የአፈጣጠር ችግር ከሌለ፣ የሽንት ማሸኛ ቱቦ ወደ ወንዶች የሽንት ቱቦ እስካልገባ፣ እንደዚህ አይነት ነገሮች ከሌሉ ወንዶች ብዙም ለሽንት ቧንቧ ኢንፌክሽን ተጋላጭ አይደሉም። አጋላጭ ምክንያቶችን እስቲ በዚሁ አያይዘን እናያቸው፣ በሴቶችም በወንዶችም ላይ ማለት ነው። ለምሳሌ አንደኛውና ዋነኛው በተለይ ሴቶች ከተለያዩ ወንዶች ጋር ግንኙነት የምታደርጉ ከሆነ ይሄ በተለይ ጥንቃቄ ከሌለ፣ ንጽሕና በአግባቡ ካልተጠበቀ ይሄ ከተለያዩ ወንዶች ጋር ግንኙነት ማድረግ በራሱ ለሽንት ቧንቧ ኢንፌክሽን በጣም የመጋለጥ እድላቸው እንዲጨምር ያደርጋል። እነዚህ ጥቃቅን ተዋሲያን ወደ ሽንት ቱቦ የመግባት እድላቸው በጣም ከፍተኛ ነው። ስለዚህ ይሄ እንደ አንደኛው ምክንያት ይወሰዳል። ሌላ በጣም ማወቅ ያለባችሁ መሰረታዊ ነገር በአንድ አመት ውስጥ ከሶስት ጊዜ ከአራት ጊዜ በላይ የሽንት ቧንቧ ኢንፌክሽን እየተደጋገመ የሚይዛችሁ ከሆነ ምናልባትም ሌላ የውስጥ ደዌ ችግር ሊኖር ይችላል። አንዳንድ ጊዜ ሴቶች ለምሳሌ ንጽህናን በአግባቡ እየጠበቁ ይሄን ያህል ከተለያዩ ወንዶች ጋር ግንኙነት ሳያደርጉ ይሄ ለሽንት ቧንቧ ኢንፌክሽን ያጋልጣል የሚባሉ ብዙም ነገሮች ሳይኖሩ፣ ነገር ግን በአመት ውስጥ ሶስቴ አራቴ ለሽንት ቧንቧ ኢንፌክሽን የሚጋለጧሉ እንደዚህ አይነት ችግር ካለ የውስጥ ደዌ ሌላ ለሽንት ቧንቧ በኢንፌክሽን ኢንፌክሽን የሚያጋልጡ ችግሮች ይኖራሉ። ሌላው ደግሞ ከአፈጣጠርም ጋር ተያይዞ ሊሆን ይችላል። አንዳንድ ሴቶች በተፈጥሮ የሽንት ቧንቧ ግድግዳቸው ቶሎ ታዋሲያንን የመያዝ ባህሪ አለው። እንደዚህ ከአፈጣጠርም ጋር ተያይዞ የተፈጠረ ሊኖር ይችላል። ሌላኛው በሽታ የመከላከል አቅማችሁ ደካማ ከሆነ እንደዚሁም ደግሞ በሽታ የመከላከል አቅምን የሚያዳክሙ ህመሞች ካለባችሁ ለምሳሌ እንደ ስኳር ያሉ ህመሞች ካሉ ይሄ ለሽንት ቧንቧ ኢንፌክሽን የመጋለጥ እድል ይጨምራል። ሌላኛው ጠጠር ካለ፣ ለምሳሌ የኩላሊት ጠጠር፣ እንደዚህ አይነት ነገሮች ካለባችሁ ይሄ በራሱ የሽንት ቧንቧ ኢንፌክሽን እንደመነሻነት ሊያገለግል ይችላል። ሽንት መቋጠር በተደጋጋሚ በተለይ ሽንት የመያዝ የመቋጠር እንደዚህ አይነት ልምዶች ወይንም እንደዚህ አይነት ድግግሞሾች የምታደርጉ ከሆነ ይሄም የሽንት ፊኛን በከፍተኛ ሁኔታ ስለሚጎዳ ለሽንት ቧንቧ ኢንፌክሽን ሊያጋልጣችሁ ይችላል። ወንዶች የፕሮስቴት እጢ ካለ ነው፣ ብዙ ጊዜ ወንዶች ለሽንት ቧንቧ ኢንፌክሽን የሚጋለጡት የዚህ የፕሮስቴት እጢ ካለ እንደዚህ አይነት ነገር ሊፈጠር ይችላል። ታዲያ ምልክቶቹ ምንድን ናቸው የሚለውን እንመልከት። እስቲ አንድ ሰው በሽንት ቧንቧ ኢንፌክሽን ከተያዘ ምንድን ነው የህመም ምልክቶቹ የሚለውን ስንመለከት በዋናነት እንግዲህ የሽንት ቱቦ ኢንፌክሽን ሲፈጠር የሽንት የፊኛ ኢንፌክሽን ነው በዋናነት የሚፈጠረው። ከዚህ ጋር ታዲያ ተያይዞ ሽንት ቶሎ ቶሎ መምጣት፣ ሽንታችሁን ስትሸኑ የማቃጠል ስሜት፣ ሽንት መቆራረጥ፣ ይሄ ጤናማ ያልሆነ አሸናኔት በጣም ያማጣቸው አይነት ቁርጥርጥ እያለ አይነት መሽናት ሊሆን ይችላል። ይሄ የሽንት ቧንቧ ኢንፌክሽን እየተባባሰ ወደ ኩላሊት የሚሄድ ደግሞ ከሆነ የወገብ ሕመም ሊኖረው ይችላል ትኩሳት፣ ብርድ ብርድ ማለት፣ እንዲህ አይነት ነገሮች ማቅለሽለሽ በኋላ እያመጣ ሊሄድ ይችላል። ይሄ የሽንት ቧንቧ ኢንፌክሽኑ ወደ ኩላሊት እየሄደ ሲመጣ የሚያመጣቸው ናቸው። ስለዚህ እነዚህ በዋናነት የምናያቸው ምልክቶች ናቸው። ሕክምናው ልንገራቸው አሁን የሽንት ቧንቧ ኢንፌክሽን ካለ ሕክምናው በተለይ ተለይተው የሚታዩ አሉ። ለምሳሌ እርጉስ ሴት ከሆነች የኩላሊት ንቅለተ ከላ የሚያደርጉ ሰዎች ከሆኑ እንደዚህ አይነት ምክንያቶች ካሉ የህመም ምልክትም ባይኖር በሽንት ምርመራ ባክቴሪያው አለ የለም የሚለው ቅድሚያ ይታይና ሕክምናው እንዲወሰድ ይደረጋል። ነገር ግን ከዚህ ውጭ እርጉስ ካልሆነች ኩላሊት ለተቀላ ተከላ ማያደርጉ ኖርማል ሰዎች ከሆኑ ባክቴሪያው ስለተገኘ ብቻ ምርመራ ወይንም ደግሞ ሕክምና ላይደረግ ይችላል። ይሄ እንደ ባክቴሪያው፣ እንደ ሁኔታው፣ እንደ ህመሙ አይነቱ እየታየ የሚሰጥ ነገር ነው። ነገር ግን የሽንት ቧንቧ ኢንፌክሽን በዋናነት በቤት ውስጥ ነው መከላከል ማድረግ ያለባችሁ። ለምሳሌ ውሃ በደንብ መጠጣት የሽንት ቧንቧ ኢንፌክሽንን ለመከላከል ይረዳችኋል። ይሄ አኗኗርን ማስተካከል፣ ለምሳሌ ሽንት አለመያዝ፣ ሽንታችሁ ሲመጣ በሰዓቱ መሽናት። እንዳልኳችሁ በተደጋጋሚ ሽንት የምትይዙ ከሆነ ያጋልጣል። ስለዚህ ይሄ ነገር ማስተካከል፣ ውሃ መጠጣት፣ የአካል ብቃት እንቅስቃሴ ማድረግ፣ ንጽህናን በደንብ መጠበቅ፣ ግንኙነት በተደጋጋሚ ካገኛችሁት ጋር አለማድረግ፣ እንዲህ አይነት ከዚህ ከአኗኗር ጋር ተያይዞ ስታስተካክሉ በተዘዋዋሪ የሽንት ቧንቧ ኢንፌክሽንን በቤታችሁ መከላከል ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ ሸር አርጋችሁ ለሌሎችም አጋሩ። ለቤት ያዲስ የሆናችሁም ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው በቃው። በቀጣይ ቀን በአዲስ ሀሳብ የምንገናኝ ይሆናል። እስከዚያው በያላችሁበት መልካም ጊዜ